እንዴት ናቸው? ሁለት ቪዲዮ ነው ሰራለው ያልኳችሁ ለወንዶች ብቻ የምናገረው ነገር አለ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷ ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ይህም ቪዲዮ ለቅቄ ነበረ። እንግዲህ ሴቶች በሪሌሽንሽፕ ላይ በትዳር ላይ ሆነው ደስተኛ ያለመሆን ስሜት ሊያጋጥም ይችላል። እኔ ታናናሽ ወንዶች ቢኖሩኝ የምመክረውን ምክር ልንገራችሁ። ኦኬ የአይሻን ስቶሪ ወይም የአይሻን ታሪክ ሰምታችሁ ሊሆን ይችላል፣ ወይ ላታውቋት ይችላል ትችላላችሁ። ከእናንካቴው አይሻ ታዋቂ የኤንቢኤ የቅርጫት ኳስ ተጫዋች ሚስት ናት። ሁሉ ነገር የሞላላት የምትመስል ሴት፣ ግን በቃ ደስተኛ እንዳልሆነች እና ማግባት አልፈልግም ነበረ፣ መውለድ አልፈልግም ነበረ ብላ በጣም ኮምፕሌን የምታደረግ አይነት ሴት ሆና ተገኝታለች። እንግዲህ ኦልሞስት ለአስር ዓመት አካባቢ ነው ይሄንን ኮምፕሌኗንም ሰማን ያለ ነው ሰው ወንዶች ሴቶች ወደ ህይወታችሁ ከማምጣታችሁ በፊት በጣም ልትጠነቀቁት የሚገባውን ነገር ሀሳብ ልስጣችሁ፣ ከዚህ ቪዲዮ አንፃር ማለት ነው። በመጀመሪያ ደረጃ ስለ ሴቷ ከማውራቴ በፊት ስለ አንተ ማውራት እፈልጋለሁ። ምን አይነት ወንድ ነህ? ዘመነኛ ወንድ ነህ፣ በኩልነት የምታምን ነህ፣ ሚስቴ መስራት አለባት፣ ሚስቴ ቁጭ ብላ ልጅ አሳዳጊ አትሆንም፣ ልጄ ኩሽና ኩሽና ሚስቴ ኩሽና ኩሽና የምትል መሆን የለባትም የምትል ነህ ወይስ ደግሞ ወንድ አውንድ ወንድ ነህ የሚለውን ራስን እንድጠይቅ እፈልጋለሁ። በመጀመሪያ ደረጃ ለምንድን ነው እንደዚህ ያልኩት? ምንም አይነት አስተሳሰብ በሀያዎቹ ላይ ሊኖርህ ይችላል ሰላሳዎቹ መጀመሪያ ላይ ሊኖር ይችላል። ኢን ዘ ኢንድ ግን ወደድክም ጠላህም የሆነ እድሜ መጀመሪያ ቁጥር የሆነ አባወራ ፊገር መሆን መፈለግህ አይቀርም የሆነ ወንድ የሆነ አባት መሆን መፈለግህ አይቀርም። ስለዚህ ያንን ነገር መሆን ስትፈልግ ለዛ ነገር የምታበረታታህ ናት ወይስ ደግሞ አይደለችም የሚለው ነገር የሚወሰነው ዛሬ አንተ በሆንከው ማንነት ላይ ነው። ምን ለማለት ነው? ዛሬ አግሪየብል ከሆንክ ለምትልህ ነገር ሁሉ እሺ ባይ ከሆንክ በዚህ ታጠብ ስትል እሺ፣ እንዲህ አርግ ስትል እሺ፣ ይህንን ልበስ ስትል እሺ፣ ይህንን ብላ ስትል እሺ፣ እምትል አግሪየብል ብቻ ከሆንክና የእናትነትን ሚና እየተጫወተችል ያለች ሴት ከሆነች ነገ ላይ ወጣ እንዴ ደቋ ባወራኔ ብለ ከአስራ አመት በኋላ መቀየር አትችልም ፍቺ ካልፈልግ ከበስተቀር ማለት ነው። ስለዚህ አግሪየብል ነህ ወይም እዮ ብለዋል። አግሪየብል ወንዶች ወንዳ ወንድ አይደሉም ወይም ተራ ወንዶች ናቸው አግሬብል ወንዶች ወይም ተስማሚ ወንዶች ከሁሉ ጋር እሺ ባይ ወንዶች፣ አቋም ያላቸው ወንዶች አይደሉም። አቋም ያላቸው ወንዶች አቋም የሌላቸው ወንዶች ደግሞ ሴቶች ማክበር አንችልም፣ ግን እንወዳቸዋለን። ለምን? ፍቃዳችንን ስለሚሆኑልን ልን እንወዳቸዋለን። ጉድ ጋ ያለ አይደል? በቃ ጥሩ ሰው ወይኒ ሂስ ናይስ ምናምን የሚባሉ ወንዶች አቋም የሌላቸው ናቸው። ሴት ሁሉ የሚወዳቸው ሴት ሁሉ ይወዳሃል። ሴት ሁሉ ይወድሃል፣ ግን ሴት አያከብርም። የወንድ ልጅ መሰረታዊ ፍላጎቱ መከበር ነው። መከበር ነው። ያንን መከበር የምታገኘው ደግሞ አቋም ሲኖርህ ብቻ። አቋም ሲኖርህ ነው። ኖ ማለት ስትችል ነው። ኖ ይሄንን አላደርግም ማለት ስትችል ነው። ፖዛት ማተር ትንሽም እንደንደን ስትል ነው። ኦኬ እና ራስን መጠየቅ ያለብህ ብዙ ጥያቄ ያለ። ለምን ሰጥህ? ለየትኛውም ነገር ምላሽን በደንብ ነው የምናየው አንተ ናይስ ከሆንክ ወይ ጥሩ ሰው ከሆንክ ቦታ እንመድብልሃለን። አይሻ ምንድነው ያደረገችው? ለረጅም ጊዜ ልጁ ለረዥም ጊዜ የሃይስኩል ጓደኛዋ ስለሆነ አብረው ያደጉ ስለሆኑ ወንድ ነው ብላ አታየውም። አም ሶሪ ቱ ሴስ፣ ለሴቶቹ ስናገር እንደዚህ አላልኩም። ወንድ ነው ብላ አታየውም። እንደ ወንድ አትቆጥሮ፣ እንደ ወንድ አትቆጥሮ። ለዚህ ነው ፍሬንድ ዞን ያረገችው። ለዚህ ነው ረዥሙን ጊዜውን ከመጋባታቸው በፊት ፍሬንድ ዞን ውስጥ አስቀምጠዋለች። ለምን ወንዳ ወንድ አይደለማ። ማስኪለን አይደለም። ጠንካራ ያለ ወንድ አይደለም። በሷ አይን ኦኬ፣ በሷ አይን ወንዳ ወንድ ስላልሆነ ጠንካራ ስላልሆነ ፍሬንድ ዞን ውስጥ አስቀምጠዋለች። ወይም ለትዳር አላሰበችውም። እሱም መግባት አልፈልግም ነበር። ምንም አይነት ኢንተርስት አልነበረኝም፣ ታይፔም አልነበረም ብላ ነበረ። ለምን አቋም ያለው ወንድ አይደለም። ምን ያህል ነው ቶለሬት የምታደርገው፣ ዲስሪስፔክትን ወይም አለመከበርን ምን ያህል ነው ቶለሬት የምታደርገው የሚለው ነገር በጣም ማተር ያደርጋል። እኛ ሴቶች ልክ እንደ እናንተ ወንዶች ብልጦች ነን። ኦኬ፣ አንተ እኔ እንደምፈልግህ የምትሆን ከሆነ የምፈልግበት ቦታ አስቀምጠሃለሁ። እሱን ልንገርህ፣ ብዙ ጓደኞች ነበሩኝ። ጓደኞቼ ትሪት የማደርግበት ቦታ እንደ ፐርሰናሊቲያቸው ይወሰናል። እንደፈለኩ የሚሆንልኝን ሰውዬ እወደዋለሁ፣ ግን ማክበር አልችልም። እንዲገባ፣ እንዲውጣ፣ እንዲያርግ ልለው እችላለሁ፣ ግን ያንን ሰውዬ ምንም ቢፈልገኝ አገባዋለሁ? አላገባውም። አላገባ እሺ ባይ ነው። እሺ ባይ ወንድ አልፈልግም። ሴፍ መሆንን እንዲሰማኝ እፈልጋለሁ። አለልኝ ማለት እፈልጋለሁ። እሱ አለልኝ የሚያስብለው ወንድ ደግሞ አቋም ያለው ነው። ኖ የሚል ነው። ይህንን አላረግም የሚል ነው። ስለዚህ ናይስ ጋይ ከሆንክ፣ አሪፍ ወንድ ከሆንክ ትወደዳለህ፣ ግን አትከበርም። ይሄንን ነገር አስታውስ። እዮም ያለውን ነው የምደግምልህ። በጣም ሌላ ማሰብ ያለብህ ብዬ ማስበው በብዙሃኑ ተቀባይነትን ለማግኘት ብለህ እሴት አልባ የምትሆን ከሆነ እሱ እኮ እንዲህ አይነት ወንድ ነው የማንልህ ወንድ ከሆንክ አናከብርህም አና ስለዚህ መከበርን የምትፈልግ ከሆነ መወደድን ሳይሆን መከበርንና አባወራ ፊገር ሆነ መቀጠልን የምትፈልግ ከሆነ ከሆነ ማድረግ የሚገባህ አንድ ነገር ምን እንደሆነ ታውቃለህ? ወንድ መሆን፣ ማስኪልን መሆን፣ ጠንካራ መሆን፣ ከተራ ወንድ ከተራ ወንድ መለየት። አንዳንድ ሴቶች የሆነ ጊዜ አብረዋቸው የሆኑ ወንዶችን ልክ ከነቁ በኋላ ያ ሰውዬ እኮ ወንድ የሆነ ወንድ ነበረ፣ እሱን ነበር ማግባት ያለብኝ የሚሉበት ምክንያት የወንድ ማንነት፣ የወንድ ካራክተር፣ የወንድ ፐርሶናሊቲ ስላለው። ደግሜ ላስታውሳችሁ፣ ምንም ዘመኑ ለስላሳ ወንድን ቢፈልግ፣ ምንም ዘመኑ ተስማሚ ወንድ ቢፈልግ፣ ምንም ዘመኑ ይሄ ዘናጭ ምናምን ቲክቶከር ምናምን ወንድ ቢፈልግ ዲፕ ዳውን ሴቶች እስከመጨረሻው ጤናማ ሴቶች እስከመጨረሻው የሚፈልጉት ወንድ ጠንካራና ወንድ ወንድ ነው እ ወንወእሽማይ ወንድ እንወዳለን፣ ማክበር ግን አንችል። ስለዚህ ጤናማ ትዳር፣ የተሳካ ትዳር መኖር የምትፈልግ ከሆነ አንተ ተከብረ ሚስትህን ወደ ጎንበስ ቀና ሚስትህን ወደ አንተ ታስረ ስትሰራ እሷ ቤትህን እንድታቀናል የምትፈልግ ከሆነ በጣም ጥንቃቄ ማድረግ ያለበት መጀመሪያ የአንተ ማንነት ላይ ነው። እንዳልኩ ነው፣ ለብዙ ሴቶች ልትመች ትችላለህ፣ በብዙ ሴቶች ልትወለድ ትችላለህ። መከበር ግን ስለማትችል ራስ ላይ መጀመሪያ ስራ። ራስን ካየህ በኋላ የሴቶቹን ማንነት በደንብ ቼክ እንድታደረግ እፈልጋለሁ። ሰው የአይሻ ታሪክ በጣም ሪስፔክትፉል በጣም ሀብታም፣ እሱ ያለውን ብር ምናልባት ትውልድ ድህ ላይሰራው ይችላል። በጣም ሀብታም፣ በጣም ታዋቂ፣ በጣም የተከበረ ታማኝ ወንድ ሆኖ ለምንድን ነው እንደዚህ ልታንጓጥጠ የቻለችው? ነገሮች በደንብ እንድታስተዋሉ እፈልጋለሁ። አንዲት ሴት ልጅ ወደ ህይወት ስትመጣ እኛ ቅድመ ሁኔታ እንደምናስቀምጠው ሁሉ ላንተም ቅድመ ሁኔታ ልታስቀምጥ ይገባል ሰው በመጀመሪያ ጥያቄ ማግባት ትፈልጋለች ወይ የሚለው የሚለውን ነገር በደንብ ጥያቄ ልጠይቃት ይገባል ማግባት መፈለግ ብቻ ሳይሆን ደግሞ ልጆችን መውለድ ትፈልጋለች ወይ መውለድ ብቻም ሳይሆን ወልዳ ማሳደግ ትፈልጋለች ወይ የሚለውን ጥያቄ ልጠይቅ ይገባል ብዬ አስባል ወንዳውንድ ከሆንክ አባወራ ከሆንክ መጠየቅ አለብህ ብዬ አስባለሁ ካልሆነ ኬሪየር ውመን ነው መሆን የምፈልገው ወይም ደግሞ ሄሄ ነው የስራ ሴት ነው መስራት ብቻ የምትል ከሆነ ወደ ህይወት መታ የምትፈልገውን አይነት ሚስት እንደማትሆንልህ ማረጋገጫ ሰጥሃል። ስለዚህ በትክክል እቺ ሴት ማግባት ትፈልጋለች ወይ፣ መውለድ ትፈልጋለች ወይ የሚለውን ጥያቄ በጣም ራስህን ብጠይቅ ትፈልጋለች ሌላው እንደ ወንድ ልታስብበት የሚገባው ብዬ ማስበው እቺ ሴት ታከብረኛለች ወይ የሚለውን ነገር ማሰብ አለበት። ትወደኛለች ወይ አይደለም፣ ትወደኛለች ወይ አይደለም፣ ታከብረኛለች ወይ? አንዳንዶቻችሁ በጣም ወንድነታችሁን በጣም ኮምፕሮማይስ ከማድረጋችሁ የተነሳ እንደ ሴት ተወደኛለች ወይ እንደ ሴቶች መወደድን ብቻ ፕራዮሪታይዝ ስታደርጉ በጣም እናያለን። እና ታከብረኛለች የሚለውን ነገር በጣም ማሰብ አለብን። መከበርን ማታ ከሆነ ወይም ደግሞ መከበርን እርግጠኛ ማትሆን ከሆነ በየፖድካስቱ እየሄደች ስምህን ክብርህን እንደምትነካብህ ማረጋገጫ ከአይሻ ከሚሼል ኦባማ እና ከጄዳ ፒንኬት ስሚዝ ምናየው የምናየው ይመስለኛል። ኦኬ የሌላ ሀገሩ እኛ ሀገር በጣም ስላልተለመደ ነው። ወይም እኛ ሀገሮቹ የሚወጡት ከፍቺ በኋላ ነው። ኤኒዌይስ፣ ሌላው ልት በጣም ልታስተውል የሚገባ ብዬ የማስበው እቺ ሴት ከኔ ጋር ውድድር ላይ ናት ወ የሚለውን ነገር ራስን መጠየቅ አለብን። እኔ የሆነ ፕሮሞሽን ሳገኝ ከኔ ጋር ሴሌብሬት ታደረጋለች ወይ? ቺርሊድ ታደረጋለች ወይ? ታጨበጭብልኛለች ወይ? ታበረታታኛለች ወይ? ወይስ ደግሞ እኔ ልክ ፕሮሞሽንስ አገኝ እኔ ምንትም መስራት አለብኝ የምትልናት፣ እንዲህ መሆን አለብን የምትልናት የሚለውን ነገር በደንብ ማሰብ አለብን። ማስፈር አለበት። አለም ኮምፒውተር ነው ቤት ውስጥ ያለው፣ ወይም ደግሞ የምትወዳደር ሴት ናት ቤት ውስጥ ያለችው። የምትወዳደር ሴት ደግሞ ሚስት መሆን አትችልም። እና ቤትህ ሰላም አልባ ይሆናል ማለት ነው። ስለዚህ አብራኝ ነገሮችን ስታረግ የተሻለ ቦታ ስድር ሴሌብሬት ታረጋለች። አንዳንድ ሴቶች የባሎቻቸው ስኬት ደስ ማይላቸው አሉ። ፎርጋት ማለት ሌላው ለእያንዳንዱ ቅሬታዎቿ የምትመልስበት መንገድ እንዴት ነው ብለህ ራስን እንድጠይቅ ፈልጋለሁ። ልጅቷ እንድታይ ሳይሆን ራስን እንድጠይቅ አንድ ሴ ልጅ በጣም ኬሪየር ውመን ነኝ ካለች ይ ስራ ስራ ስራ የምትል ከሆነ ነገ ላይ በጣም የምታለቃቅስብህ ልትሆን ትችላለች። አንተን አግብቼ እንዲሆንኩኝ አንተን ልትል ትችላለች። ስለዚህ አቋም ምንድን ነው የሚሆነው የሚለውን ነገር ራስን መጠየቅ አለብህ። ፎ ዳት ማተር ወንድ ከሆ ጠንካራ ከሆ? ብታከብርህን ሴት በህይወትህ ማምጣት ትችላለህ። ብታከብርህ ሴት ደግሞ ህይወትን ታቀልልሃለች፣ ትዳርህን ታሳምርልሃለች እንጂ ከስኬት ታትመልስህ። ስለዚህ ምርጫ የሚወሰነው ባንተ ማንነት ላይ እንደሆነ ወይ፣ አንተ ናይስ ስትሆን ሴቷ ጠንካራ ኃይለኛ፣ እንደ ልቧ የምትሆን ትሆናለች። ስለዚህ ሴቶቹ የአንተ ሪፍሌክሽን ናቸው። ሴቶቹ የአንተ ማንነት ማሳያ ነው። አንተ ሺህ ባይ ካሁን ኃይለኛ የሆነ ይሆናል የምትመጣው። አንተ ኃይለኛ፣ አንተ ጠንካራ ስትሆን ሺህ ባይ ነው ወደ አንተ የምትመጣው። ስለዚህ ይሄ ናይስ ጋይ ሲንድረም ያለባቸው ያለባችሁ በቃ አሪፍ ወንድ ለመባል ጥረት የምታደርጉ ወንዶች፣ ናይስ ጋይ ፊኒሽስ ላስት ይባላል። እንደዛ ነው የምትሆነው። ለምንድን ነው ሪሌሽንሽፕ የማይሳካልኝ? ለምንድነው ነው ሴቶች አብሮኝ የማይሆኑት? ለምን ድን ነው የጠየኳቸው ሁሉ ጊዜና ገንዘቤን በልተው የሚሄዱት? ጥሩ ሰው ስለሆንኩ ወንዳውን ስላለው ወንዳ ወንድ እንጥለናል ሄደ ምንም ያህል ጠንካራ ብትሆን፣ አንድ ሴት ልጅ ምንም ያህል አግሬሲቭ ብትሆን ጠንካራ ወንድ በሕይወቷ ከመጣ መለዘብ አያቅታት። ያንተ ፊርም መሆን ማተር ቢያደርግም ማለት ነው። ስለዚህ ጠንካራ መሆንን ወንዳ ወንድ መሆንን ፕራዮሪታይዝ እንድታረግ ብዬ እነግርሃለሁ። አይሆፕ ሆፕ እንደ ሰማኸኝ ተስፋ አድርጋለሁ። በይበልጥ ደግሞ ግማና ታላቅ ወንድንን እየው ብንየው። አመሰግናለሁ።